ወይኔ አምላኬ ምን አይነት ፈተና ውስጥ ነው የምትከተይ ሀና አባትሽን ለማሳከም ትልቅ እድል ነው ያገኘሽው አስር ደቂቃ ሰጥሻሉ በደንብ አስቢበት ኖላዊ ክፍል አስራ ስምንት ሰላም ጤና ይስጥልኝ ክብራንና ክብሯን የቻናል ቤተሰቦች። ሰላማችሁ ብዝት ብዝት ይበል በያላችሁበት ላይክ ሰብስክራይብ እንዲሁም ሸር በማድረግ ቻናሉን ይቀላቀሉኝ እያልኩ በክብሮት ጠይቃለሁኝ። ሰላም ድጋሚ ደም እንደሚያስፈልጋት ዶክተሩ ነገራት ለሰላም እናት። የሰላም እናትም ድጋሚ ሀና ትሰጣታለች። ልጅ መዳን አለባት ስትል ለሀና ነግራታለች። ዶክተሩም ሞሄ አይፈቅድልኝም፣ ሀና ድጋሚ ደም ከሰጠች ትሞታለች ይላታል። ሀናም እኔ ከሞትኩ አባቴ ሰው አይሆንም እኔ ማማት ባልፈራሁም፣ ነገር ግን የአባቴ ነገር በጣም ያሳስበኛል፣ ብላ ታባቷ ጋር ደውላ እያለቀሰች ናፈካ ስትለው ነበር። ወንድሟ በተ ወደ ቤት እየሄድኩኝ ነበር እና ይህንን ሳልነግረህ ቤት ጸጸት ይሆንብኛል ብዬ ነው ተመልሽ የመጡት። ምንድን ነው የምትነግረ የምናሴ እማዬ፣ መቼም ሀሳቧን አልነግረሃለች ብዬ አስባለሁ። በእማዬ ሀሳብ መስማማቱ አይቀርም፣ ግን ደግሞ ዶክተር ይህን ነገር በጣም ምር እንዳታደርገው እንዴ ምን ያህል እንደምወዳት አሳይቻት አላቅም። በጣም እንደምሳሳላት እንድታውቅብኝ አልፈልግም። ሀና ሙታ ሰላም ትዳን ከምባል ሞቷን እመርጣለሁ። ሀሳብ ጥሩ ነው። ምናት የእሷ ደም ከቤተሰቦቿ መካከል የሚመሳሰለው ከአባቷ ጋር ብቻ ነው። አባቷ ደግሞ ከሀገር ውጭ ነው፣ ማግኘት በጣም ከባድ ነው ነበር ግን ጠፋችብኝ። ጠፋችብኝ ማለት ውስጥ ነበር። ዶክተሩ ለናቷን የእሷ ደም ተመሳሳይ ከቤተሰብ ውስጥ መኖር አለበት ተመርመሩና ደም እናገኝላት ሲላት፣ ከኛ አይመሳሰልም ለወንድሟ ተመሳሳይ ምርመራ ስናደርግ የእሷ ከአባቷ ጋር ነው ስትለው፣ ካዲያ አባቷን ጥሯት ጥሩና ይስጣ። ችግሩ አባቷ ከሀገር ውጭ ነው ሊደርስላት አይችልም። በቃ ልጅን አጣኋት እያለች ስታለቅስ ነበር። ሀና እና ዶክተሩን በመሀል በጣም ተጨንቀው ነበር። ተተኛችበት እንደተዘረጋች መንቃት አልቻለች። የሀና አባት በበኩላቸው በጭንቀት ውስጥ ልጃቸው አድራ ስለማታቅጥላቸው የሆነ ነገር ሆናብኛል እያሉ እየተጨናነቁ ነበረ። ጠዋት ተነስተው ወደ ቤተ ክርስቲያን ሲሄዱ ሀና ቤት ውስጥ ምግብ ስትሰራ ጠበቀቻቸው። እሳቸውን በደስታ ደስ ብሏቸው ልጅ ብለው ቅፍ አረጉ አሴም አታቅፈኝም እንደ ስትለው፣ አሴንም እቅፍ አደረገችው። ከዛም ትንሽ ሳይቆይ ስልክ ተደውሎላት ምን አድርጌሽ ነው እንዲህ የጨከንሽብኝ? አለሁ እኮ አባ፣ መቼ ጨክ። ትናንትና ጠዋት የወጣሽ መቼ አገኘውሽና ነው ልጅ? እንዴት አልጠፋሁም ትኛለሽ? አንድ ቀን እኮ ነው የወጥቻ። ያደርጉት አንድ ቀንስ ቢሆን አባዬ፣ ደግሞ የለቅ ተቀም ተመስኬን ተመስኬን፣ ልጅን አሳየኝ ጆሮ አንተስ ሳታቀፈኝም እንዴ? ማ እንዴ አው ምን ምን እንዴ አልናፈቅኩም እንዴ? ናፈቅ ይልሻል ማናፈቅስ ነው እንዴ? ብሎ ቀፍ አደረጋል። አባ ቆንጆ ቁርስ ነው የሰራሁላችሁ። እሺ ተለበይ ሀና እጅ ሽኮኖ ነው ይነፋቀኝ። አረ ፋዘር እያረጋጉት ይያረጋጉት በ180 እኮ ነዱ ምኑ ልጄ አንተ ናፍቆት ነው እኮ አንድ ቀን ከቤት ወጥታ ብታደር በታደር ትንሽን ቃል ትንገበገባል። እንዴት አልንገበገም ልጅ አንድ ልጅ ያይን ማረፊያን፣ አሴ እጅ ደግሞ በጣም ነው ናፈቀኝ። አለ ጨዋታችሁ፣ እንዴት ደስ እንደሚል በቃ እራት ላቅርብ ብላ ብዴት ወንድሟ፣ እናቷም ከውጭ መጣችና እንዴ ሀናስ አለች። አባቴ ሊና ልምጣ ብላ አሁን ነው ሄደችው አለ። አንገን እንደዛው ዝርግት እንዳለች ናት ተና አልተንቀሳቀሰች። ወይ ምስኪን እሷም እኮ ከኛ ጋር ተሰቃየ- ምን ታድርግኝ። አንጥሎባት አለ ንሳ ምን አባት ላድርግልሽ የኔ ልጅ አለ ልጇን። ዞር ብላይታ ግን ቆይ እማዬ፣ ሰላም ትናንት ስንሄደናል ነበር ለምንድን ነው እስካሁን ያነቀል? ጉድ ሆነናል ልጄ አለችው። ምን የምን ጉድ? ሰላም በህይወት እንድትቆይ ብዙ ደም ያስፈልጋታል ብሏል ዶክተር። ምን እንዴት እንዴት እንዴት ሊሆን እንቻለ እዚህ ከመምጣቷ በፊት ብዙ ደም ፈሷታል አሉ። ቆይ ምን ተፈጥሮ ነው ብዙ ደም የሚያስፈልጋት? እኔ እንጃ ዶክተሩ ነው እንደዛ ነው ያለኝ። እህቴን ምን አደረጓት? ትናንትና ሄዱ ብላ እንደዛ በሰላም ዛሬ እንዴት ደም አስፈለጋት? ያስፈልጋታል የሚሉት ወይኔ ልጄ ልጅ እያለ ማልቀሷን ቀጠለች እናት። የሰላምን የሰላም እንደማግኘት ከባድ ነው። የአባትን ደም ነው የሚመሳሰለው እሱ ደግሞ እዚህ የለም። እሺ ማዬ፣ ምንድን ነው መፍትሄው? እኔን እጃ ልጄ፣ እኔም ጨንቆኛል። እህቴን እያየዋት ላጣት ነው። ሰላም እያለት ሞት ብዬ ነው። በፍጹም በፍጹም ሰላም ምንም አትሆንብኝ። እህቴ ምንም አትሆን ሰላም የምን አትሆን ብሎ ስቅስቅ ብሎ አልቅሶ ወጣ። እናቷም ሰላም ልጄ፣ በእኔ በእናት ጨከንሽብኝ፣ እኔ ልጄ እያለች ማልቀሷን ቀጠለች። አግሽ ነቄ የኔ ብላ ድፍት ብላ ታለቅሳለች። ሀና ጆሮ እና ፋዘር እራት እየበሉ ነበር ቁጭ ብለው። ብሉ እንጂ እጅሽ ናፈቀን ስትሉ ውሸታችሁ ነው እንዴ? ሀና ደሞ ከዚህ በላይ እንዴት እንብላው? ቁንጥብ ቁንጥብ ማድረግ መብላት ነው እንዴ? ሳንዬ፣ ይልቁንስ አንቺ ቢ፣ እኛ እየበላን ነው፣ አንችን ስራ ነው ያደርሹ። አንቺ ቢ ደግሞ ቅድም ስደውልልኝ ስልክሽ አይሰራ። ቻርጅ አልቆብኝ ቻርጅ ሳልዝቅልሽ መብራት የሌለም። ምነው ልጄ መብራት የሌለበት ሀገር ነው እንዲ ያለሹ ብታይ፣ ሀና ናፈቀችን ብለው መቀመጫ ሰጥተው ነበር አሁን ደውል አሁን ደውል እኔ ራሴ አባዬ እንዴት ናፍቀኝ እንደነበር እኔ አልናፈኩሽም እንዴ አንተም እኮ ናፍቀኛል ጆሮ ወዲያውም ስልኩ ይጠራ ጀመር አባቷ ስልኩን አንስተው ለሀና ሰጠዋት ሄሎ ምናሴ መጉድ ም ምን እህት እህት የላጣት ነው ምን ብላ ብደግፍ ምን ሆነች ሰላም እየ ልትሞትብኝ ምን እያልክ ነው ምን ይሰር ምን ሆና ነው የምትሞት ሰላም እንደሚያስፈልጋታል ያስፈልጋታል ደሞ ደሞ ሊገኝ አልቻለም ምን ወይኔ ጉዴ መጣሁ በቃ እንዴ ምን ታድርጊ ያለ አንተ ተረጋጋ መጣሁ እሺ ብላ ስልኩን ዘጋችው ምን ሆነሽ ነው ልጄ አባ መሄድ አለብኝ ቆይ ምን ሆነሽ ነው የምትጠደፍ አባ ስራ ቦታ ነይ ተብያለው መሄድ አለብኝ እደውልላችኋለሁ እሺ ቻው ዘንድሮ ልጄ ጤነኛ አይደለችም ምን ትሆናለች ብለው ነው ፋዘር? ልጄ ምን እንደምሰራ ማወቅ አለብኝ። እባክህ ተከተልልኝ። ካሉ ምንም ችግር ደሞ እንዳታየፍ አያስቡ ፋዘር፣ እንደማታየኝ እርግጠኛ። ሀናም እየተጣደፈች ወደ ሐኪም ቤት እየሄደች ነበር። ጆሮም ከኋላዋ ተከትሏት፣ ቆም ስትል ወደ ጎን ለጠፍ ብሎ መሄጃዋን እየተከታተላት ነበረ። ወይኔ የኔ ምስኪን ወዴት ነው እንደዚህ የምትሮጩ? እኔ ልንከራታትልሽ የኔ ከርታታ አለ ጆሮ። ከዛ በሀሳብ ሄደ አንተ ሳታጥፈኝም እዛው ቆምበት ቀረ። ጆሮም ጆሮም ወደዚህ ወደዚያ ቢያያት ሀና ወዴት እንደገባች እንኳን ሳያያት ከመለሰ! ሀናም አኪም ቤት ደርሳ ዶክተር ዶክተር አለች። አኪሙ እንቅልፍ ደፋ ብሎ ተኝቶ ነበር። ይቅርታ ሀና መጣሽ እንዴ በሰላም ማለች። አዎ፣ ለሊት ስላልተኛው ትንሽ እንቅልፍ ወስዶኝ ነው። ቆይ ምንድነው የተፈጠረው? እስቲ ተረጋግና አረፍ በይ፣ ቁጭ በይ። ቆይ ምንድነው የተፈጠረው ዶክተር? ቆይ እስካሁን እንዲት አልነቃችም ስትለው ዶክተሩም እዚህ ከመምጣቷ በፊት በጣም ብዙ ደም ፈሷታል፣ እዚህም ከመጣች በኋላ ማዘኗን ስንጠርግ ብዙ ደም ፈሷታል። ታዲያ ምንድነው የሚደረገው? እንደዛማ ደም ያስፈልጋል። ታዲያ ለምን አይሰጣትም? የሰላሜ አይነት ደም በቀላሉ የሚገኝ አይደለም። ትናንትና የፈራሁት ይህን ችግር ይፈጠራል ብዬ ነው። በጣም ተረጋጋና፣ የሆነውን ነገር ይቅርብሽ ብዬ ነበር። ሀና፣ አለ አንድ ጊዜ ገብተንበታል አይደል? የሆነውን ነገር አድርገን ሰላምን ማዳናለን። ችግሩ እሱ ነው ሀና። ሰላም ደም ካላገኘች መትረፍ አት ምን ማለት ነው ዶክተር? ቤተሰቦቿ ደም መስጠት አልፈልጉም የእሷ ደም ከቤተሰቦቿ ከአባቷ ጋር ብቻ ነው የሚመሳሰለው። አባቷ ደግሞ ውጭ ነው ያለ። በቃ ከደም ባንክ መጠየቅ እንችላለን። ችግሩ እኮ እሱ ነው። ምንድን ነው ምንድን ነው ችግሩ እሱ? የሰላምን የደም አይነት ማግኘት በጣም ከባድ ነው። ይህን ያክል የሰላሜ የደም አይነት ምን አይነት ቢሆን ነው ሊገኛል? የሰላም የደም አይነት ባይሰለም ነው። የደም አይነቷ አር ኤች የሚባል ነው። ይህ ደግሞ አለም ላይ ካሉ ሰዎች አስራ አምስት ከዛ ላይ የሰላም የደም አይነት ቢኔጌቲቭ የሚባለው ፣ ይህ ደግሞ በጣም ሬል ነው። ይህ ማለት በፐርሰንት ስናስቀምጠው ከ50 ሺህ ሰዎች አንድ ብቻ ምን አለ የደም አይነት ለማግኘት ይኸውልሽ፣ በጣም ከባድ ነው። ደም ባንክም ደውዬ ነበረ ልናገኝ አልቻልም። ይህ ማለት በቀላሉ ሰላምን ልናጣት ነው ማለት ነው። ዶክተር፣ የኔም የደም አይነት እንደ ሰላም እኮ ነው አና ምን እያልሽኝ ነው? የጤና ባለሙያ እንደሆንኩ እነግርሀለሁ አይደል? የደም አይነቴን በደንብ ነው ጠንቅቄ የማውቀው። ወይ እንዴት ይሄ እንዴት ሊሆን ይችላል? እውነት እንዳልከው የሰላም የደም አይነት እንደዛ ከሆነ ፈጣሪ ረድቶናል ማለት ዶክተሩም አለና፣ ይህንንማ ማረጋገጥ አለ እንዲደርስላት አስቧል መሰለኝ ታለው። እንዴት አይነት እንዴት እንደሆነም ባላውቅም የሰላምና የሀና ደም ተመሳሳይ እናቷም ምን ብላ ተመቀመጫዋ ነ እውነትህ ነው ዶክተር፣ አንዳንድ ጊዜ እንደዚ አይነት ያጋጥም እና እንዴት አወቅ ሀና ራሱ እዚህ የፈጠረው ነገር በጣም ግራ ተጋብታለች። ናይትናት ለልጅ ደም እንድትሰጥልኝ እለምናታለሁ አለች የሰላም እናት ወይዘሮ ሜላት። የሀና እና የሰላም ደም አንድ አይነት ይሁን እንጂ ሀና እንደምትሰጣት እርግጠኛ አይደለሁ። አይ ችግር የለውም ብቻ ደማቸው ተመሳሳይ መሆኑን ብቻ ነው። ሀና ጥሩ ልጅ ናት። እግሯ ላይ ድፍትን ብዬ ቢሆን እለምናት። ደም መስጠት እኮ ዝም ብሎ የሚሰጥ ነገር አይደለም። ከመስጠቷ በፊት አንዳንድ ነገሮችን ቸክ ማድረግ አለበት ይኖርብናል ለምን ዶክተር አለ። አንዳንድ ምርመራዎች ማድረግ አለብን፣ ምክንያቱም በደም ምክንያት የሚተላለፉ በሽታዎች። ለማንኛውም እናንተ ተረጋጉ፣ እኔ እጅ አንዳንድ ምርመራ አረግላታለሁ። ተመስገን አምላኬ፣ ፈጣሪ ደረሰልኝ መሰለኝ ምናሴ ብላ ልጇን እቅፍ አደረገችው። ሀናም ምርመራ ክፍሉ ውስጥ እየጠበቀችው ነበር። ዶክተሩ ሀና ዚነሽ፣ እንዴ እኔ እኮ ቢሮ መስለሽ ነበር። እኔ ምልሽ ሀና አንድ የማወራሽ ነገር አለ። እሺ፣ እንችላለን። ምንድነው? ምን ሁኔታሽን ሳይ ለሰላም ደም መለገስ ፍላጎት ያለሽ ይመስለኛል። አዎ ለመስጠት ፈቃደኛ ነኝ። ለምን ተጠራጠር? ምናልባት አልፈለግሽ ብዬ ሙሉ ኃላፊነት ወስዳለሁ ብዬ እዚህ ውስጥ የከተትኩ ሆነ ከዚህ ማስወጣት ሰላምንም ወደ ጤንነቷ መመለስ የኔ ኃላፊነት ሲሆን ኃላፊነት የማይሰማው ሰው አድርገሽ እንዳሰብኝ ሲጀመር እንደዚያ አይነት ነገር ውስጥ መግባት አልፈልግም፣ ግን አንዴ የገባ ነገር ግን አንቺ መጠቀሚያ ማድረግ እንደሱ ማለት ፈልጌ አይደለም። እዚህ ሰዓት ለሰላም የኔ ደም ያስፈልጋል። እሱን ደግሞ ደስ እያለ ነው ማደርገው። አንቺ በሰጫትም ግን ሌላ ቦታ ልናገኝ ትችላለን። ዶክተር የጤና ባለሙያ መሆን እንደነገርኩ ረስተዋል መሰለኝ። ማለት ነው እሱ የሰላምን የደመነ አይነት በቀላሉ እንደማናገኝ አውቃለሁ። አንተም ልብህ ያውቃል። እኔ በአንቺ ውሳኔ መግባት አልፈልግም። ሆኑ የጤናሽ ለመሆኑ የጤናሽ እንዴት ነው? ያው መመርመር ግዴታ እንደሆነ አውቃለሁ፣ ግን ሙሉ ጤነኛ ነኝ። እሺ የጤና ምርመራዎች ጋር እንግባና አሪፍ ዶክተሮችና ሌሎችንም ምርመራ ማድረግ አይሃና። አባት ቁጭ ብለው እየተከሱ ነበር። ወዲያው ጆሮ መጣ። እሺ ተከታተልካት አው እና ምንድነው የምትሰራው? እሱንም አየሁት ማለት ነው። ግን ከወጣችሁ በኋላ ምን አየህ ለማለት፣ በኋላ እሷ ከፊት ከፊት ስገሰግስ፣ እኔ ከኋላ ከኋላ ስከትል ተዛ አሴ ልጅ ምንድን ነው የምትሰራው? አላውቅም። አለማውቅ ነበር የሄድከው? እሱማ እየተከተልኩ ነበር። ወደ እኔ ወደ ቀይ አሴ ጠፋችብኝ። ረዲያ እረንደው ላደራማት በቃ ምን አይነቱ ሰው ነው እንደዚህ ማትበሉኝ? ታንዬ፣ እንዴት እንደማመሰግንሽ እኔ ለምኑ ነው የምታመሰግነኝ? እትዬ፣ እስኪና አያስፈልግም። እትዬ በደንብ ነው አሚያስኛው ሰው ነው፣ ደሙን ለሰው ሰጥቶ የሰውን የሚታደገው፣ እንደዛ ነው ብለው ነው ደግሞ አንቺ ባትለግሻት ኖሮ ይሄን ጊዜ ሰላምዬ በህይወት አትኖሮ። የሚያድነውም የሚገለውም ፈጣሪ እኮ ነው። እሱማ ትክክል ነሽ፣ ግን አንቺ ያደረግሽላት ነገር ከምንም በላይ ትልቅ። እዚህ ቦታ ላይ የተገኘውት ለሰላም መትረፍ ምክንያት ያደረጉት ለምስጋና አይደለም። ነገር ግን እንዴት አይነት ቅን ልጅ ትሆኝ ነው የኔ ልጅ። ይሄ እርሶ ካደረጉልኝ ይሄ ምንም ነው። እርሶ ሽብር አንስተው ሲሰጡኝ ምንም አልመሰሉኩትም። እኔ እኮ የሰራሽበት ምን የሰጠሁሽ፣ እኔ የሰራሁበት እንዳልሆነ አውቃለሁ። እትዬ ከጠዋት ጀምሮ እኮ ምንም አልቀመሱም። ሂዱ ቀስቀስ በሉ። አይ አራበኝም። ረሃብ ማን ይገላል ብለሽ ነው። ልጅ ባይኖረኝም የልጅን ህመም አውቃለሁ። መት አያቅተኝ እርስዎን ለሰላምዬ ምን ያህል እንደተጎዱ መገመት አያቅተኝም። በሉ ጠንካሪ በሉ። ሄዱ ቀስቀስ በሉና መግን በልተው ይምጡ። እኔ ከዚህ እጠብቃለሁ እሽ ካልሽ ግን ከዚህ ጥለሻት እንዳትሄጂ ብላ ይህንን ከአንድ ሰው ጋር እያወራ አዎ በጣም ነው የሚያስፈልጋት ምን ማድረግ እንዳለብኝ አላውቅም እስካሁን መንቃት ነበረበትም አልነቀም ቻው ቻው በኋላ ደውላለሁ ብሎ ወይዘሮ ሜላ ስትገባ ዘጉ ስልኩ ዶክተር ምን ሆና ነው ግን ልጅ እስካሁን ያልነቃችው ሰምተሽ እንደሆነ አላውቅም አሁን እያወራ የነበረው ስለ እሷ ጉዳይ ወይዘሮ ሜላት ነገሩ እኛ ካሰብነው በላይ እየሆነ ነው ማለት ልጅ ምን ካልንነ ያክል እየሞከርን ነው። የሰላም ግብ ከአቅማችን በላይ ነው። ተጨማሪ ደም ያስፈልጋታል። ምን? እንዴት? እሱ በቂ ቢሆን ኖሮ ማ ተጨማሪ ያስፈልጋታል። እና ከሀና ደም ሰዱና፣ ድጋሚ ስጧታ። በፍጹም አለ ዶክተር። እንደዚህማ ሊሆን አይችልም። እንዴ፣ ለምን? ሀና የቻለችውን ያክል ሰጥታለች። ድጋሚ ግን መስጠት አትችልም። ዶክተር አይንሽ እያየ ልጅሽ ትሞት እያልከኝ ነው? እኔ እንደዚህ እያልኩ አይደለም። እና ከሀና ደግሞ ማለቱ ምን ማለት ነው? ሌላ መንገድ እንፈልጋለን እንጂ ሀና ከዚህ በላይ ደም መስጠት የለባት። እኔ እያየ ምንም አይነት አይሆንም። ከዚህ በላይ ምን ማድረግ እንችላለን? የቻልከውን ሞከር። ካደለ ያለችን አማራጭ ሀና ብቻ ናት። ሀና ለልጄ ደም መስጠት አለባት። ላ ተነስታ ወጣች። ዶክተሩም በረጅሙ ተነፈሰ። ሀና ምን አይነት ችግር ውስጥ ነው የገባሽው? ሀና አባትና አሴም እያወሩ በህይወቴ እንደዚህ አይነት ስልክ አይቻል። አቅም ግን ስንት ሸጥከው? መጀመሪያ ላይ በሚገርም ገንዘብ ሊገዛ የነበር በኋላ እንደሰረኩት ነቃ መሰለኝ። እዲያው ስልኩ ጠራ። ሀና ነች አለ። እስኪ ስልክ አንሳላት አላት። ሄሎ ሀና አለው። እንዴት ነሽ? ኳስ እየተጫወትን አሁን ገና ቤት መግባታችን ነው። አላስም እየቀለ ገና ደንጅ ሰዓቱ አንቻ ትመጭም እንጂ ምን ነው ሀና በሰላም እሺ። ችግር የለውም ለፋዘር ግን አታስብን ያለውላቸው ረ ጣጣ የለውም። አይዞሽ በቃ እሺ። ሰላም ደሪ ሀና ፋዘሬ ዛሬም እኮ ካልቾን ልደገም። የምን ካልቾ አንተ? ያን የመታወትን እንዴ? በደንብ አልመታወትም ማለት ነው? በቃ ዛሬ በደንብ አድርገህ መታወት አለ። ቆይ ቆይ፣ ምን ሆናንማት ነው? ስራ በዝቱብኛል አላለች? እንግዲህ እኔ ልጄ አላባት፣ ምን አባቴ ላድርጋት? እንደ ፋዘር እኔ ያለሁት አይደል? የስልኳን ጉዳይ ልጨርሰውለት። ሰውዬው ምን አለኝ መሰለህ እያለ ማጫወቱን ቀጣይ ምክንያቱም ከውጭ መጣ። አልነቃችም እንዴ አለች። ምኑን ትነቃለች? እኔ ነኝ እንጂ ድ ለሌ ስልጃ ይውጣልሽ ተብዬ ተረገሙ። እያየሻት አይደለም። እነሱማ ይበሉት። እዬ ለሁሉም ነገር ፈጣሪያ። አሁንስ ፈርቻለሁ። ሰላምዬን እንደ አሴት እንዳላጣት ብዬ ሰገው ነው። እማዬ እንደዚህማ ተስፋ መቁረጥ የለብሽም ሀና። ግን የት ሄደሽ ነው ወተሽ የቀረሹ? አባቴ ጋ ልደውል ብዬ ነው። እያወራቸው እነሱን ቆየው። አባትሽ ግን እንዴት ነው? ደህና ነው ዶክተሩ ግን ምን አለ ጉድ ሆኜልሻለሁ ሀና ምን አለ ሰላም ተጨማሪ ደም ያስፈልጋታል አለ እንዴት ምን አለች ብቻ እንደዛ ብሏል እኔ ምንድን ነው መፍትሄው አለ ምን መፍትሄ አለው መፍትሄ የሌለው ነገር ይግዳ ንብረት መቤቴ ቆዩ አሁን ምንድን ነው ምናደ እንዲው ባክሽ ልጄ አንድ ጊዜ ብቻ ልጄን አድኝልኝ እንዴት እ እንዴት አድርጌ እባክሽን እባክሽን በድጋሚ ደም ስጫት እንዴት ምን እያሉኝ ነው እንዴት አድርጌ ነው በድጋሚ ደም እንደ እንደሰጠሻት ነው እስቲ በላይ እኮ ደም መስጠት አልችልም። ለሞት አሳልፈሽ አታስጭብኝ። ከአንቺ ሌላ መድኒት የላ። ምን ያሉኝ ነው? እኔ ከዚህ በላይ ከየታ ለኝነቆ ለኝን እኮ ሰጠኋት። ባክሻንዬ እየለመንኩሽ ነው። አጨክኒ። እማ ምን እያልሻት ነው ብሎ ብድግ አለሚ ና ልጅ ስትሞ ዝምብዬ ማየት አለብኝ እማ ውጭ ወተን መነጋገር አለበት ብሎ ስቡ ይዟት ወጣ። እያደረግሽ ነው ምን እያደረግክ ነው? ናሴ፣ ሀና ምን እያልሻት ነው? ከአንዴ በላይ ደም መስጠት እንደማይቻል እያወቅሽ እና ልጅ ስትሞዝ ሞዝ ብዬ ማየት አለብሽ? ሀናም እኮ ሰው ናት። ከዚህም በላይ ደም መስጠት መስጠት እንደማትችል እያወቅሽ እንዴት ነው እንደዚህ? ምት ምን ያህል ከባድ እንደሆነ የምትረዳው ልጅ እናት ስትሆን ብቻ። እናትነትን ትርጉም ለማወቅ ግዴታ ልጅ መኖሩ አይገባል። እሱ ማለት ደግሞ ምን ማለት ነው? እባክህ እናት የራስ ልጅ አድኖ የሰው ልጅ መግደል አይናሴ። እናትነት ማለት ላልወለዱትም ልጅ መሰብሰብ፣ ማንኛውም ልጅ እንደ ራስ አድርጎ ማ አንተ ልጅ አትፈታተነኝ አለችኝ። አማዬ ምን ያህል እንደምወድሽ እና እንደማከብርሽ ታውቂያለሽ። የምትወደኝና ስለምታከርበኝ ነዋ። እንደዚህ ከፍ ዝቅ አድርገን የምትናገር ታሬ ግን ከአንቺ ማፀን በመውጣቴ አምላክ የለው ያህል ልበት ልጅን ለማዳን በመሞከር ሳፋሪ የሚያደረገኝ ትክክለኛ ክለኛናት ብትሆን ሀና ምን ያህል ልጅን ለማዳን ምን ያህል ርቀት እንደተጓዘች ይገባል። አንተ ሰላም እንድትሞትልህ ነበር አይደል የፈለገው ለዚ ሰላም ራሱ ይሄን ነገር ብትሰማ በጣም ነው የምታፍርብሽ። እህቴና ቃጥ መስዋዕት ሆኖላት እንድትኖር የምትፈልግ ጨካኛ። ወደቤት ሄድ፣ ከዚህም በኋላ ምንም አያገኝ። እናቷ ነኝ ልጅን ለማዳን ምንም። አረ ትክክለኛ እናትማ ብትሆኝ በሰላም ብቻ ሳይሆን በሀናም ቦታ ላይ ሆነች ታስቢ ልጅ መስዋዕት አታረጊም ነበር። ሀና በዚህም ሰዓት ከአባቴ በላይ ለሰላም ነው ማስፈልጋት። ይኸውልሽ ሀና እንቺ እንደፈለግሽ ማሰብ ትችያለሽ። እኔ ግን እንደዚህ አይነት ነገር ውስጥ አልገባም። አንቺ ግን ይህንን ነገር ማድረግ ካሰብሽ ሰላም በምን አይነት ምክንያት እዚህ ሐኪም ቤት እንደመጣች ለቤተሰቦቿ ነው የምነግረው። ዶክተር ያን ያክል ጨካኝ ሰው እንዳልሆንኩ መገመት አያቅትህም። ለማንኛውም እኔ ልሄድ፣ ወይዘሮ ሜላትን ላናግራ። ዶክተሩም ምን አይነት ችግር ውስጥ ነው የገባሁት? ውፍ አለ። ሀናም ወደ ሰላም ክፍል ስትገባ፣ ሀና የት ነበርሽ አለች ሀና። እናት ዶክተሩ ጋር ነበርኩ። ታዲያ ምን ወሰንሽ? ምን ወስናለሁ እህትዬ፣ መቼም አይናችን እያየ ሰላምዬ ትሞት አትየኝም። እንደሱ እንደማላደርግ እርሱም ያውቃሉት። እሺ ልጄ፣ እንደዚህ ካደረግኩኝ መሞቴ አይቀርም። ግን ደግሞ መሞቱን ፈርቼ ሳይሆን አባዬን በዚህ ሁኔታ ጥየው መሞት አልፈልግም። ይሄውልሽ የኔ ልጅ አንቺ ምንም አትሆኝም፣ አይበለውና፣ አንቺ አንድ ነገር ብትሆኝ የአባሽን ሙሉ ኃላፊነት እኔ ወስዳለሁ። አባዬ እኔን ታጣኝ ይሞታል። ልጅ ሞተች ሲባል እሱ ራሱ ይሞታል። ሀና፣ ምን እያልሽ ነው? መጀመሪያ የመታፋፍ ላይ ያለችዋን ፋት ከዛም በኋላ ያንቺን እና የአባሽን የጤና ሁኔታ እናስብበታለን። አይ ትዬ እኔና አባዬ ልጅ ይቻለም ትርፍ ሰዎችንን ነን አይደለ? ኦ ምን ትላለች እቺ አሁን። ለሰላም ደም ትሰጫታለች? አሰጫትም እኔ ያጠ ይሄ የህይወት ጉዳይ ነው። የምንም ጉዳይ ቢሆን አያገባኝም። መቼም እድሜ ልክሽን ሰው ቤት ብሰሪ አባትሽን ለማሳከም ገንዘብ አታገኝም። ወይኔ አምላኬ እምን ውስጥ ነው የከተትከኝ። ሀና አባትሽን ለማሳከም ትልቅ እድል ነው ያገኘሽ። አስር ደቂቃ ሰጥሻለሁ፣ በደንብ አስቢበት። ልኩ ነበር እና ይህን ሳልነግር ብዬ ጸጸት ይሆንብኛል ብዬ ነው ተመልሽ የመጣሁት። ምንድን ነው የምትነግረኝ? ምናሴ እማዬ መቼም ሀሳቧን እነግርሃለሁ ብዬ አስባለሁ። የምኑን ሀሳብ? ከሀና ላይ በድጋሚ ደም ስለመውሰድ ነ። ኦ ያንተ ሀሳብ ምንድን ነው? የትኛውም ጤነኛ ሰው የሚያስበው ሀሳብ ነው ማለት ማለት ያንተን ግን አላውቅም እኔ ከመናገር ወደኋላ ኋላ ያለ ሀና ሰላምን ለማደን ስትል ከማየጋ መስማማት የማይቀር ነው ግን ደግሞ ዶክተር በፍጹም እንዳታደርገው እንዴ ለምን ግን ደግሞ ደሙን የምትጠቀመው ከሞት ያፋፍ የምድነው እህትህ ናት ሰላም ብቸኛዋ እህቴ ናት ምን ያህል እንደምወዳት እንኳን ነግሪያት አላውቅም እንደምወዳት አታውቅም ማለት ምን ያህል እንደምወዳት አሳይቻት አላውቅም በጣም እንደምሳሳላት ምንም አታውቅም። እማዬ ለበርካታ አመታት ረስታት እናት ፍለጋ ስትንከራተት ነበር። እናም በጣም ታሳዝነኛለች፣ ግን ደግሞ እናት አልሆንላት ምን አደርጋለሁ? አንድ ቀን እንደምወዳት ብታቅ ሰላም ትጎዳለች። እኔ ደግሞ ያን እንዲሆን አልፈለ ወንድሞ አደለህ እንዴ? ለምን ትጎዳለች? ዶክተር፣ ለረጅም አመት ታምሜ የነበረ ለሁለት አመት ትምህርቴን አቋረጬ ሞቴን ነበር ስጠባበቅ የነበረው። አስበኋል ዶክተር ያኔ ሰላም ምን የሞቼ ቢሆን ምን ያህል እንደምወዳት ብታውቅ ኖሮ። ደረቅ ለሊት ምን ሆነሽ ብኝ? ነው አባዬ ናፈከኝ። ልተኛ ብል መተኛት አልቻልኩም። በቃ ባይኔ ዞር ክብኝ አባ፣ ስለአንተ ማሰብ። ወይ ልጄ ምን አባቴ ላድርግልሽ? አይ ምን ታደርግልኝ አባ። ወይ ልምጣ እንትን ልጄ። ብትመጣልኝማ ደስ ይለኝ ነበር፣ ግን እንዴት ትችላለህ? አባ ለማንኛውም በጣም ነው የምወድህ። ወይኔ ልጄ ምን አባት የላርግሽ። እሺ አባ፣ ሰላም ደርልኝ። ሰላም ደርልኝ ልጄ። አይ በሽታ ክፉ ባልያዝ ኖሮ ጭለማ የሚያግድልኝ ሰው አልነበርኩም። ምን ላድርግሽ ልጄ ተያዝኩብሻ፣ እያሉ የሀና አባት በሐዘን ውስጥ እያለቀሱ ምን አለ አምላኬ እያሉ ጭንቀት ውስጥ ገብተው እያለቀሱ ይኸው ሁሉ የልጅን ስቃይ ከምታሳየኝ ብትወስደኝ አሉ። አሴም አይን አይናቸውን እያየ ከቤተሰቧ ነጥለህ ለምን ለን ያመጣሃት ለመጣ መጣ ለምን አምላኬ እያሉ ስቅስቅ ብለው አለቀሱ። ተወኝ ልጄ መረረኝ። አሴም አለቀሰ። ሀና እያለቀሰች ሳለ የሰላም እጅ መንቀሳቀሱን ጀመረ። ወይዘሮ መላት እያልሽኝ፣ የገባሽ የገባሻል? ግን አዎ፣ ልጄን አድንልኝ፣ ልጄን አድንልኝ ብቻ አይደለም ሀናንም ግደላት ነው። እኔ እንደሱ አላልኩም፣ ደሞ እርግጠኛ ነኝ ሀና ምንም አትሆንም።